ምን ይጎረም ያየሁት ነገርስ እየሆነ የነበረው ነገርስ ውሸት ነበረ። እሱ እኔ የነበረው ሰላም፣ ሰላም ውድና የተከበራችሁ የኛ ቤተሰቦች እንደናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ከ ጥቂት ቆይታ በኋላ ተገናኘን። እኔም ጠፍቼ ነበረ እና እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ፣ ደህንነታችሁ ብዝት ይበልልን። እንግዲህ ቤተሰብ ባለፈው እንዳያችሁት እኔና ታዲ መሀል ምን አይነት ሴጣን እንደገባ አላቅም። አምስት ወር ስድስት ወር ሆነን እንደ ቀልድ በቃ ይሄ ሆነ ያ ሆነ እየተባባልን ከተራራቅን ከተጣላን እስቲል እስከምን ላይ ደርሰን ነበረ። የእግዚአብሔር ፍቃድ አልሆነም እና ነገሮች በራሳቸው መንገድ መስመራቸውን እየያዙልን ነበረ። ግን አሁንም ቢሆን እኔና እሱ መሀል መግባባት የለም፣ አልተግባባንም። ምክንያቱም የነበረው ነገር ቀላል አልነበረም። ማለት የትኛውም ሰው ሕይወቱ ላይ አይደለም እዚህ ድረስ ተጉዞ እኔ እንጃ በሰወሬ እንኳን እውነት በሚመስሉ ነገሮች ይቅርና በሰወሬም ስንትና ስንት ጊዜ የሄደ ሪሌሽንሽፕ ሊቋረጥ ይችላልና ከጊዜው አንጻር በጣም ከባድ ነው። ብቻ እኔ እንጃም እንደሚባል አላውቅም። የተፈጠረውን እየሆነ የነበረውን ሁሉ ስላያችሁ እናንተም ትረዱኛላችሁ ብዬ አስባለሁ። ምክንያቱም እኔም ሴት ልጅ ነኝ እና የትኛውም ሴት ልጅ ፍቅረኛ የምትለው ወንድ ያመነችው የኔ ነው ብላ የተቀመጠችው ወንድ እዚህ ደረጃ ድረስ ህይወቱ ውስጥ እንደዚህ አይነት ነገር ሲፈጠር ውሸት ሊመስላት አይችልም። በእርግጥ እኮ እማቀው እሱን ነው እማመን የነበረብኝም እሱን ነው። ግን እዚህ ደረጃ ድረስ እየሄዱ ውሸት ነው ብዬ መቀበል አልችልም። ምክንያቱም እሱም እየተጠረጠረ ነበረ ራሱንም አላመነም ነበረ። እና ታዲን እንዳላምን ያደረገኝ አንድ ነገር እሱ ነው። ሁለተኛ ደግሞ የኔ በሚላቸው እሱ ባቀረባቸው ሰዎች ነው ይሄ ነገር የተፈጠረው። ምክንያቱም ተው ብዬዋለው፣ ብዙ ጊዜ ነገር ዋለው ግን አለ አይደለ በቃ አንዳንድ ጊዜ የሰው ልጅ ይሄን ያህል አሄድም በሚል ምክንያቱም ምን ይጠቀማል? አሁን እኔ እና ታዲ በመለየታችን የነሱ ጥቅም እኔ አይገባኝም። እና ከዛን አንጻር ተው ብየዋለው፣ ነግሬዋለው። ግን በቸልተኝነቱ ምክንያት ይሄን ያህል ሕይወታችን ውስጥ ለውጥ ሊያመጡ ችለዋል ማለት ነው እነዚህ ሰዎች እና እኔ ታዲያ አሁን ላይ እኔ ላይ ድጋሚ ያዘነብኝ ይመስለኛል ምክንያቱም ማመን የነበረብኝ መስማት የነበረብኝ እሱን ነበረ አልሰማውትም። አይደለም ልሰማው ላዳምጠው ፈቃደኛ አልነበርኩ። እያየውትና እየሰማውት የነበረው ነገር በቃ በጣም እኔ ለሱ የነበረኝን ነገር እንዲሸረሽረው እምነቴን እንዳጣን ያደረገኝ እና የሰው ልጅ ደግሞ የሚያምነውን ሰው እምነቱ እምነት ካጣ እኔ እንጃ ለዛ ሰው ምንም አይነት ቦታ ይኖረዋል ብዬ አላስብም። ግን እኔ አሁንም ቢሆን ለታዲ የነበረኝ ፍቅር አለ ወዴትም ሊሄድ አይችልም። የእድሜ ግማሽ ነው። ቤተሰብ የሚያውቀው ጉዳይ ነው፣ የኔና ያሱን ጉዳይ እና ቀልድ አይደለም። አሁን ከተማ ውስጥ ምን ሆናችሁ ነው፣ ለምን እንደዚህ ሆነ፣ እንደዚህ እንደዚህ ሲባል ራሱ ይደብራል። በቃ አለ አይደል የሰው ልጅ ይቀያየማል፣ ግን የሰው ወሬ ራሱ ያስጠላል፣ ሲጠይቅ እና ይሄን ያህል ጊዜ ክፍተት ተፈጥሮ ተራርቀን ከባድ ነው። በጣም በጣም የተላመድን ሰዎች ነን፣ ብዙ ጊዜ አብረን ያሳለፍን ሰዎች ነን። እንኳን የሚያቅሰው ሲጠይቅ ቅርና ቤተሰብ ራሱ ሲጠይቅ በጣም ከባድ ነው። እና እኔና እሱም ያለንበት ሁኔታ በጣም ነው የሚያስጠላው። ማለት እኔ እንጃ በቃ በጣም ወደዋለሁ፣ አፈቅረዋለሁ፣ ካለሱ አልኖርም ብላችሁ የምታስቡት ከምታስቡት ሰው ጋር በአንድ ጊዜ ይሄን ያህል ክፍተት ተፈጥሮ እንደዚህ መሆን ማለት ከባድ ነው። ግን ያው ሁሉም ለበጎ ነው አይደለም የሚባለው? ይሄ ነገር የመጣው ምናልባት ለምክንያት ነው እና ዋና ደግሞ ማለፉ ነው እግዚአብሔር ሲወደን እና ሲረዳን ደግሞ ጽዮንም እሱ ሲያጋልጣት እውነቱን ተናግራለች በራሷ ሰዓት እና ይመስለኛል እሷም ፍቅረኛ ሊያገኛትም ሊያወራትም ፍቃደኛ አይደለም መሰለኝና በዛ ምክንያት እሷም በጣም ተረብሻለች። ግን የስራዋን ያገኘችው የትኛውም ሰው የዘራውን ነው። የሚያጽፉ ክፋትን የሚያስብ ሰው ጥሩ ነገር ያገኛል ይመኛል ማለት ይሆንለታል ማለት አይደለም። እሷ እኛ ህይወት ውስጥ ገብታ ይሄን ያህል ድረስ እስከመሄድ ደርሳ የእሷ ህይወት በትክክል ይቃናላታል ማለት አይደለም። ምክንያቱም እንጃ እንግዲህ ሰው የዘራውን ያጭዳል የሚባለው በእሷ አይተነዋል ማለት ነው እና ቤተሰብ ታዲ በጣም እንዳዘነብኝ አውቃለው፣ እርግጠኛም ነኝ ሊያዋራኝ የሚፈልግ አይመስለኝም። ግን እኔ እና እሱ ተለያይተን የምንለያየ ሰዎች አደለ ነው። ስለዚህ ግዴታ ተገናኝተን በስነስርዓት ያለብንን ችግር ማውራትና መፍታት ይኖርብናል። የነበረን ነገር ቀልድ አይደለም፣ ቀልድም ሊሆን አይችልም እና እንደ ቀልድ ደግሞ በቃኝ በቃኝ ተብሎ የምንለያየው ነገር አይደለም እና ዙሪያችን ያሉትን ሰዎች ሁሉንም ማስወጥተን እኔ እና እሱ ነበር መጀመሪያም፣ አሁንም እኔ እና እሱ ሆነን ያለብንን ነገር አውርተን ጨርሰን መሆን ያለበት ነገር እንዲሆን ምክንያቱም እኔም ሴት ነኝ ባልሆነ ነገር ላይ ጊዜን፣ እድሜን፣ ሰዓቴን፣ ምኔንም መጨረስ አልፈልግም። ተስፋ ማድረግ አልፈልግም። እኔ እና እሱ ነገር ያበቃለት ጉዳይ ከሆነ መቆም ካለበት ይቆማል። ግን እኔ እንጃ፣ እንደዚህ የሚባልም አይደለም። ምክንያቱም የነበረን ነገር ሪል ነው፣ ቀልድ አይደለም። ሕይወት ነው እና ታዲካ አዋራኝ እንጥራውና እስኪ ያለውን ነገር ያው እንግዲህ ይቅርታ መጠየቅ ካለብኝ እጠይቀዋለሁ። ይቅርታ መጠየቅ አለብኝ ሲጀመር ምክንያቱም እሱ መስማት ነበረብኝ፣ እሱ ማዳመጥ ነበረብኝ። ግን እኔ እንዲያወራ እንኳን እድል አልሰጠውትም። ልሄድ ነበረ ጭራሽ ማለት ነው። የእውነት የሆነ ነገር ስትሆኑ የምታስቡትና የምታደርጉትን ነገር አታውቁትም። በጣም ስሜታዊ መሆን አለ። እንዴት እኔ እንደዚህ እንደዚህ እያላችሁ ስታስቡት በቃ ጭራሽ እኔ አሁን ሄጄ ቢሆን ኖሮ እኔ አልመለስም። ሲሬት ማለት ነው። በቃ አንድ ለአንድና ለመጨረሻ ጊዜ ቤተሰብ አሳምኜ እኔ እዚህ መኖር አልፈልግም፣ በቃ እንደዚህ እንደዚህ ብዬ ጨርሼ ነው የሄድኩት። እና አሎና ሄጄ ቢሆን ኖሮ በቃ የታዲ ነገር እኔ ድጋሚ ብቻ እግዚአብሔር ነው የሚያውቀው ሁሉንም ነገር አይደል፣ ሰውን የሚያገናኘውም ፍጻሜያችን፣ መጀመሪያችን የሚያውቀሱ ነው። እና ያም ለበጎ ነው የሆነው። እና እስኪ ታዲን እንጥራውና ይቅርታ አልጠይቀው ካናገረኝ ያው እንደሚወደኝ አውቃለሁ። አይጨክንብኝም ብዬ ተስፋ አደርጋለሁ። ስልክ ራሱ ካነሳልኝ ነው። ብዙ ጊዜ ላወራው ሞክሬያለሁ፣ ግን እኔ እንጃ የሚያናገረኝ አይመስለኝም። እስኪ ልደውልለት እና ስልኩ ጠራ። ዝግ ነበረ ጠራም ብሎ ነበረ። ሄሎ፣ ሄሎ እንዴት ነህ? ድምፅክ ምንድን ነው? አይሰማም። ፈልጌ ነበረ ሄላ አሁን ይሰማል። ደህና ነህ? ድምጽ ምን ሆነ ነው? እ ፈልጌ ነበረ ቪዲዮ የምንሰራበት ቦታ እሺ፣ ፈልጌክ ነበረ ቪዲዮ ምን ሰራበት ቦታ ትመጣለህ? ትመጣለንብራክላ ነገር አ እመጣለሁ ብሏል። እግዚአብሔር ይመስገን። የሚመጣ አልመሰለኝም ነበር። ሆነን ለመናገር አይደለም ይመጣል ብዬ ስልክ አንስቶ ያወራል ያወራኛል ብዬ አላሰብኩም። ምክንያቱም አስቀይሜዋለሁ። አዎ በጣም ነው ያዘነው። ያዘነ ልብ ደግሞ የት ድረስ እንደሚሄድ በእኔ አይታችሁታል። ያ የፈለገ ብትወዱ ብታፈቅሩ ካዘናችሁበት አንድ ሰው ላይ ከንጃ መውደድ የቻለ ልብ ሲጠላ ደግሞ በጣም ነው የሚጠላው ከወደደው በላይ እና እንግዲህ እስኪ እንጠብቀው እናት። አለ ጨነቀኝ፣ ጠበበኝ፣ ጠፋኝ ምልህእቅ የሚያናገረኝ እራሱ አይመስለኝም ካናገረኝ አረጋግቼ ለማውራት ሞከራለሁ። በኖርኩበት እድሜ በእስካሁን ዘመን እንዳንተ ምወደው ሰው

እናንተም በያላችሁበት ሰላማችሁ ይብዛልን። አሚን ሰላማችሁ ይብዛልን። እንደነክ የሆነ ሆኗል። ያለፈውም አልፏል። ትላንትና ላይም እኔ እናንተ ነበር አይደል ዛሬ ላይም ህይወታችን ውስጥ ገብተው ብዙ ነገር ቢያደርጉም አሁንም ያለነው እኔ እናንተ ነው እና የጠራሁ እኮ ስለ ሁሉም ነገር ይቅርታል ጠይቀው። አጥፍቻለሁ፣ አውቃለሁ፣ አስቀይሜሀለሁ፣ አሳዝኜሀለሁ፣ በድዬሀለሁ። እኔ ይቅርታችሁ ግድ ኦኬ አለው። እኔ እሱን ይቅርታችሁ ሳልቀበል ቀርቼ አይደለም ለፋ ሚሊም ከዚህ ፊት ተናገር ያለሁ እኔ ከአንቺ ጋር ያለኝን ግንኙነት ስለሚፈልግ ነው። እኔ እፈልጋለሁ ነገር እኔ እንደዛ ሆኜ ሳልፍና በጣም ብዙ ሰው የመጣ ሁሉ እኔ ላይ ሲፈርድ አንቺን ጨምሮ ማለት ነው። ምክንያቱም እኔ ፍቅሬ ህይወቴ ብዬሽ አፍቅሬሽ ወድጄሽ አምኜሽ ነው። እስካሁንም ያለውታል። እኔ እያመንኩሽ፣ ግን አንቺን በትክክል ማታምኚ ከሆነ ለሁሉም ነገር ከኔ ይልቅ ሰው የምታምኚ ከሆነ ይህ ለመቀጠል ከባድ ነው ያልኩት፣ ለፋሚሊም ተናግሬ ያሉት። ምክንያቱም ፍቅር ላይ እምነት ወሳኝ ነገር ነው ብዬ ስለማምን አሁንም እኔ የአንቺን ይቅርታ አቀበላለሁ፣ ግን ከእኔ ምን ልበልሽ፣ እኔ ከራሴ በላይ አንቺን ማምሽ፣ ልክ እሱ አይነት እምነት አንቺ ጋር ለእኔ ማይኖር ከሆነ የደረሰ እንዲህ ስላለሽ የምታምኝ ከሆነ የመቀጠል ፍላጎት የለኝም፣ ግልጽ ልንገርሽ፣ በቃ ምክንያቱም እምነት ይቀድማል። ነገ እንደዚህ ዓይነት ነገር ቢፈጠር ነገ ወይ ነገ ቢፈጠር እኔ እና አንቺ አንድ ላይ ማን ምን ላይ ከሆነ ምን አስቀጠለኝ? አሁን ምን አስቀጠለኝ? ምክንያቱም እኔ የትኛውም ጥፋት ጥፋት ነው እኔ አውቃ እንደሆነ ሴራ እንደሆነ ውሸቷን እንደሆነ እኔ እና አንቺ ለመለየት እንደሆነ በደንብ እርግጠኛ ስለሆንኩኝ ነው። ለአንቺ ቀን ተዘክሪ በጣም ብዙ ነገሮች አሉ። እነሱን ነበር ስታይና ስታሚ የነበረው ከኔ ይልቅ ማለት ነው። በእርግጥ እኔ ማስረጃ ላቀረብኩ ይሆናል። ግን ቢያንስ ቢያንስ ቼክ አድርጌ ቺሪጭ እርጉዛ ለመሆኗል ለአንቺ ለማሳየት ሞክር ያለ ሲጀመር ልትሰሚኝ ፈቃደኛ ሁላ እኮ አልነበርሽ እና ይሄ ፍቅር ውስጥ ከነበረ ሰው ወይም ደግሞ ከኔና ከአንቺ ይጠበቃል ብዬ አላስብ። ምክንያቱም ከአንቺ አልጠበቀውም። በእኔ ሰው መክሮሽ ምን አላቅም። እኔ እኔ እንጃ እኔም በጣም ጎዳሽ ሶስት ወር አራት ወር ያሳለፍኩትን ጊዜ ነው የሚማቅ። ያንቺን አላውቅም። ምክንያቱም እኔ ተስፋዬ ነው ትዳሬ ነች ፍቅሬ ነች ብዬ ነበር። በጣም ብዙ መፈትነትን ከፍለን ነው እዚህ ደረስ ነው እንደምልሽ አላውቅም። ሁለት እኔ አላሳዝንኩም፣ አላስከፋውህም፣ ጊዜ አልሰጠውክም ማለት አይደለም። ልክ ነህ እኮ ግን እኔ ነበርኩበትስ እኔ እኮ ትቼህ ልሄድ ነበር፣ አይደለም በሁሉ ነገር ተስፋ ቆርጬ ለምን? እያየሁትና እየሰማሁት የነበረው ነገር እምነቴን ሸረሸረው። ምን ማድረግ ነበረብኝ? ልክ ነህ እኮ ታድዬ፣ ግን እየሆነ የነበረው ነገር እንዴት ነው አንተን እንዳምንክና እንድሰማክ የሚያደርገኝ? እየሆነ የነበረው ነገር እምነት የሚፈልግ ነገር ነው። በቃ እንዴ የትኛውም ሰው ፍቅር ውስጥ እኔ ያን ያህል ጠንካራ አልነበርኩም። በቃ እንዴ ነገሮችን መጋፈጥ ስላልቻልኩኝ ያን ነበር እንዴ ያንን ሁሉ ነገር ሳደርገኝ የነበረው ምናልባትም እኮ እኔ ዛሬ ላይ ላልኖር እችል ነበር፣ አይደለም ዛሬ ላይ እንድትኖሪ እና ሁሉም ነገር እኮ ወደዚህ ወደ ቦታው እንዲመለስ ፈጣሪ መድኃኒዓለም የሆነት አምላክ ስለነበረ እንጂ እኔንማ እኮ ተባባራችሁ። አይ እኔ አሁን በሁኔታዎች በነበሩት ሁኔታዎች ምን ያህል እየሄድኩኝ እንደነበረ አይተሃል አይደል? እና ከዛን አንጻር ነው እንደዚህ እያልኩ ያለሁት። እሺ አሁን ያለፈው አልፏል አይደለም። ያለፈው አልፏል የሚባል ሽረት አይደለም። ማን እኔ? ያለፈው አልፏል ስላላችሁ እኔ እጠገናለሁ እንዴ? ይቅርታ ስላላችሁ ይውላችሁ፣ እኔ እኮ የኔን ህይወት ይግ ኑሮ አድርጌ እኮ የልጅቷ ለማስተካከል ደፋቀና እያልኩ ነው ተፍ ተፍ እያልኩ ነው። በቃ ቶፊክ፣ እሷ የስራዋን እኮ ነው ያገኘችው። ሲጀመር አንተ እሷ ህይወት ውስጥ ገብተ ማስተካከል ልክ ነህ? ሲጀመር የሰው ልጅ አይደለም የሚበቀለው መበቀል እሷ የስራዋን የእጇን ያገኘች የእጇንም ታገኝ ምንም ታገኝ፣ ግን እኮ በቃ መቀጣት ካለባት በራሷ ጥፋት ነው እየተቀጣች ያለችው። አንተ አይደለም እሷን ህይወት የምታስተካክልላት። እኛ ህይወት ውስጥ ገብታ ስትፈተፍት አይደል የራሷ ህይወት የተበላሸው። መስተካከል ካለበት የራሷ ህይወት ይስተካከላል እንጂ አንተን የሚመለከትህ ጉዳይ አይደለም። ይቅርታ ስለ ጠየቀችክ ምን የቀየረችው ነገር አለ? እኔ መልሳለሁ ነበር መልሳለሁ አለችኝ። አሁን አንቺም እኮ አሁን አንቺም ይቅርታ በጠይቅልኝ፣ እሰይ የተሰበረው ልቤን አትመልሽልኝ ታዲያ አንተ መጠገን እችላለሁ እኔ አንተ መካስ እችላለሁ ትናንትናም እኮ አብሬክ የነበርኩት እኔ ነኝ አሁንም አብሬክ ያለሁት እኔ ነኝ እነሱ መሀላችን ገብተው ነገሮችን አባባሱት ችግሮቻችንን እናበዙት እንጂ ትናንትናም ዛሬም አብሬክ ያለሁት እኔ ነኝ አዎ አልተረዳውክም ይሆናል አላመንሽኝም ነው አልተረዳሽኝም አይደለም አሁንም ደጋግመሽ እንዳላምንክ ካደረገኝ ብዙ ነገር አለ። ለምንስ ልትረዳኛት ሞከረ። እምነት የሚባለው ነገር መሀላችን አስፈላጊ ነው። በቃ እኔ በግልጽ እየነገርኩሽ ያለሁት ነገር ፍቅር ለሚባል ነገር እምነት ከሌለው ዋጋ የለውም በቃ ከዚህ በኋላ እኔ ትክክል አይደለህም እያልኩ አይደለም እኮ ግን እምነት እንዳጠብቅ እኮ ያደረከኝ አንተ ነህ እዚህ ደረጃ ድረስ ምን ማድረግ ነበረብኝ ስትሄድ እርግዝና ቴስት እስክታደርግ ድረስ ካየሁኝ ምን እንድጠብቅ ነው የምትፈልገው የሚያጨቃጭቅም ምንም ነገር የለም ሲቀጥል ደግሞ ከእኔ ጋር መሆን ወደ በፊቱ መመለስ የምትፈልግ ከሆነ እያለፉትን ነገሮች እንዳለ ምተው ነው ያለበት። እንደዚህ አደረግሽ እንደዚህ ሆነ አትበለኝ። እኔ እኮ አሁንም ቢሆን አንተን ስለምፈልግ ነዋ እንደዚህ እያልኩ ያለሁት ነዋ። አንቺ ስለፈለግሽኝ እኮ ሁሉ ነገር አይሆንም፣ እኔም ስለፈለኩኝ ይሁን ነገር አይሆንም። መሀላችን ያለው እምነት መታደስ አለበት። በቃ እኔ ጠንካራ ነኝ። እኔ አንቺን የማምንሽ ምን ያህል ማለት እኔ ምን እንዳደረግ ነው እምትፈልገው? እምነትሽ፣ እኔ ላይ ያለሽ እምነት፣ እኔ እኔን የምታምኚኝ ምን ያህል ነው? ደግመሽ አሁን እንደዚህ አይነት ነገር ትድጋሚ ቢፈጠር ጥለሽኝ እንደማትሄጂኝ ምን ያደርግ እርግጠኛ ነኝ፣ ሰውን ሰምተሽ የሆን ነገር እንደማታደርጊ ምን ያደርግ እርግጠኛ ነኝ። እሱን በደምብ ሲጀመር እኔ ሰው ሰምቼ አንተን ይህን ያህል ድረስ እንዳልሄድኩኝ እርግጠኛ ነህ አይደለም። ሰው ሰምቼ አይደለም። ያየሁት ነገርስ፣ እየሆን የነበረው ነገርስ ውሸት ነበረ? እኔ በግልጽ የነገር ብቻለ። አንተ የምትነግረኝና እየሆን የነበረው ነገርስ ሴራ ነው ብዬሻለ። ሴራ የለም። አሁንም እኮ እያመሸኛል። አዎ ምክንያቱም ማለት ነው ልንገርህ። ስለዚህ ነገሩን እሷ ውሸት ነው ስትልሽ እኮ ነው ጊዜ ይሄ ነገር እኮ ነው ነው ነገር መድኃኒት መርዘውኝ ነው። በቃ ይሄ ነገር ሴራ ነው በግልጽ ነገርኩሽ።

እኔ እንግዲህ ከዚህ በላይ ምን ማለት ምንም ማድረግም እንዳለብኝ አላቅም። ማለት ያለፈው አልፏል፣ ግን በይቅርታ እኔ ሁሉንም ነገር ለማለፍ ነው ሀሳቤም ሙከራዬም፣ ግን አልሆነም። ምን ማድረግ እንዳለብኝ አላቅም። ከዚህ በላይ ወድሀለሁ የፍቅሬን መጠን በቃል ከምገልጸው በላይ ወድሃለው። የለማይኖርም ሌላም ካንተ ወዲያ ፍቅሬ እምላለው። እመነኛልኩ እውነት የምርነው ወድሃለው።